ዋሃብዮች ወደ ኢትዮጵያ መቼና እንዴት ገቡ? ይላል ዋሃብያዎች የሚላቸው እንግዲህ ሰለፎች ናቸው። ቀደምቶቻችን የመልክተኛ ዓለይሂ ሰላቱ ወሰላም ሱና የሚከተሉ እንዲሁም ቁርአንና ሀዲስ በሰለፎች አረዳድ የሚረዱ ሰዎች እንግዲህ ዋሃብያ ናቸው። ዋሃብያዎች ወደ ኢትዮጵያ እንዴት ገቡ እ የጫት ዶክተር ደግሞ ምን እንደሚለን እንስማው። ዋሃብዮች ወደ ኢትዮጵያ የገቡበትን አመት በተሕዲድ ማስቀመጥ ሊቸግር ይችላል። ለምን ደግሞ እኮ ኮስተር ብሎ የሚያወራው ነገር ነው እኮ። ግራም ይገባኝ ማለት ነው። በቃ ስሬስ ሆኖ በቆም ነገር ወሃቢያዎች፣ በቃ ወደ ኢትዮጵያ የመጡበት አመተ ምረቱ በትክክል አይታወቅም ግን ብሎ ወሃቢያ የሚባለው ቁርአንና ሀዲስ በሰለፎች አረዳድ የሚረዱ አላሁ ስብሐነሁ ወተዓላ ከአርሽ በላይ መሆኑ የሚያምኑ ከሆኑ፣ እንግዲህ ሰሃቦች ቀደምቶቻችን ማለት ነው። ወደ ስደት የገቡ እነዛ ብርቅዬ የሆኑ ሰሃቦች አቂዳቸው እኛ የምናምንበት ነው። ዛሬ ላይ ወሃቢያ የሚባሉ ለምሳሌ ቁርአን በግልጽ አላሁ ስብሐነሁ ተዓላ በተለያዩ አጋጣሚዎች እርሱ ከአርሽ በላይ የሆነ የላቀ ጌታ እንደሆነ ተናግረዋል። በሱረቱ ጣሃ አንቀጽ ሦስት ላይ በግልጽ ተቀምጠዋል። ከአምስት ጀምሮ ማለት ነው። አራህማኑ አለላርሽ ሰባ። እሱ አራህማን አዛኙ ከአርሽ በላይ ከፍ አለ። ይህ የቁራን ቃል ነው። ይህ የቁራን ቃል ደግሞ ከኛ በፊት የነበሩ ሰሃቦች እንዴት ተረዱ? ማንም ማምጣት አይችሉም። እነሱ እንደተረዱት አላሁ መውጁዱል ቢላ መካን ብሉ ያመነ አንድ ሰሃባ ሊያመጡ አይችሉም። ነገር ግን እኛ ከቀደምቶቻችን ለምሳሌ ቡሃሪ ላይ ኪታቡ ተውሂድ መጨረሻ ባብ ላይ ሰሃባ የሰሃቦች ተማሪ የነበሩ ሙጃሂድ የፈሰሩትን ያን ነገር ይዘን አላሁ ሱብሃነሁ ወተዓላ ከአርሽ በላይ መሆኑ እናምናለን። አህባሽና ሶፍያ ዘንድስ የኋላ ኪስ ነው። መረጃ የሚባል ነገር የለም። መልእክተኛው አለይሂ ሰላቱ ወሰለም ያቺ ባሪያ ነጻ ያወጣት አረማኑ አለል አርሽ ስተዋ የሚለውን ቃል በማጽደቋ ነው፣ ወይም ደግሞ ጌታዋ ከሰባት ሰማይ በላይ መሆኗ በማመንዋ ሙሚን ወይም አማኝ እንደሆነች ተናገሩ ማለት ነው። ዛሬስ አገባባቸው የሰላይ አገባብ ነው። አገባባቸው እንግዲህ ሙምኪን ቃሉ ሊከብደው ይችላል ለሚሰማ ሰው። ልክ የሌባ እንዴት ነው ተሰልሎ ሲገባ የሆነ ነገር መስረቅ የፈለገ ሰው በዚያ መልኩ ነው የገቡት እና ታሪካቸው ይሄ ነው ሲገቡ ሒጃዝን የተቆጣጠሩ ሰዎች እዛም የሄዱ ሰዎችን እዛ የነበሩት ዋህቢዎች ከኛ ሀገር ወደዛም የሄዱ ሰዎችን በክለው ነው ከዚያ በሆነ መንገድ አድርገው ወደዚህ ሀገር እንዲመለሱና እንዲያበላሹ ያደርጓቸው። አልሞይም እንደ ሂሳብ ስናሰላ ሼኻችን ረሂመሁላህ እንግዲህ ሰላይ ሆነው ነው የገቡት። የሚሰርቅ ሰው ጥላቻቸው አንድ መረጃ እንኳ ማምጣት አይችሉም። ባይዘው ሱፍያ ባይዘው ይነባር አይደለም። የኢትዮጵያ መንግስት ሆን ብሎ ማለት ነው። ከበፊት ጀምሮ ሙስሊሞችን እንዲደነዝዙ በጫት እንዲደነዝዙ ምን አደረገ? ወሃቢያዎች መጤ ናቸው ብሎን ደግሞ ሱፍያና አህባሽ ነባሩ እስልምና የሚነገር ለህዝብ አስተዋወቅ። ምክንያቱን ደግሞ ወሃቢያ ብሎ ስያሜ የሰጣቸው የሰጣቸው ዋነኛ ምክንያት ምንድነው? የቀደምት የሰለፎችን አረዳድ ስለሚረዱ ብሎን ደግሞ ለማንን ስለማያስቀብጡ ለቁርአን እና ለሐዲስ እጅ እንስላሉ ብቻ ማለት ነው። ምን ተባሉ? ወሃቢ የሚባል ስያሜ ተሰጣቸው። ከዛ በኋላ ሱፍያ እና አህባሽ ደግሞ ነባሩ ተባሉ። ከዛ የራሳችን መስጅድ የነበሩ በተለያዩ ሰዎች ቁጥጥር ስር ዋለ። ይህ ነው ታሪኩ በግልጽ የተቀመጠው ማለት ነው እንጂ አሁን ላይ ኢብን ሱፍያ ዘንድ የተያዙ ሸውካኔ ይሄ ብሬ ሺህ ምናምን የሚባሉ በአጠቃላይ ማለት ነው በእነዚህ አህባሾች ሚዛን በመዝናቸው ዋሃቢያ ናቸው። በነገራችን ላይ ማለት ነው አንድ ልታመጡ አችሉም። እነሱ ካረፉ በኋላ ማንነታቸው ሆነ ምንነታቸው የማይታወቁ ሰዎች ሰንበዲ ጽፏቸዋል ተብሎ የተቀመጡ ኪታቦች ነው። የሺህ የንትና ኪታብ ነው ይባላል። ምንም አይነት የእሱ የግለሰቡ የዛ ሺህ ይሁን አይሁን ምንም አይነት ምንጭ ምንም አይነት ሶርስ የለም በነገራችን ላይ ማለት ነው ሶርስ በሌለው ነገር ደግሞ እነዛ ሺሆች ቀደም ሲል የነበሩ ኢትዮጵያ ውስጥ ማለት ነው አህባሽና ሱፍያ ናቸው ማለት አንችልም። ምክንያቱም ደግሞ እነሱ ያስተማሩት በዛ ጊዜ የነበሩ ጥንቁልና ውስጥ የነበሩ ብሎን ደግሞ አምልኮ የሚያደርጉ የነበሩ ከአላሁ ሱብሃነሁ ወተዓላ ውጭ የሚጣሩ ሰዎችን የሚቃወሙ ሰዎች ነበሩ እና አብሬሽ የቃጥባሬ ያልከሶ ምናምን ያሊጎንደር የሚባሉት ማለት ነው ታሪካቸው በግልጽ ይህ ነው። ዛሬ ላይስ እነሱን ወደ ማምለክ ነው የተሸጋገሩት፣ እነዚህ ሱፍያና አህባሾች ማለት ነው። ስለዚህ በእነዚህ ሚዛን ምንድናቸው ሲባል፣ እነዚህ ሰዎች ወሃቢያዎች መጤ ናቸው ወይም ደግሞ ሰርጎ ገብ ሌባ ናቸው ማለት ነው። እንግዲህ የወጣጥ ቃል እየተጠቀመ ነው እንዲህ እየተናገረ ያለው። ለስሙ እኮ የቴሌቪዥን መስኮት ላይ ነው። ፊትና ተቀስቅሶ ነበር ወሃቢዮች ባመጡት ሼኻቸው رحمه الله تعالى ጅማ በሄዱበት ነው ሙሸቅ ወሃቢዮች ወደ ሀረር መግባታቸውና አንዳንድ ወጣቶችን መያዝ እንደጀመሩ የተሰማው ሼክ አብዱላህ ከጅማ ተመልሰው ታሕዚር አድርገው ሰው ሰብስበው ሀረር ውስጥ ወደ ሀረር ተመልሰው ያ ነገር ያ ፊትና እንዲበተን አድርገው። ነገር ግን ሀረር ላይ ብቅ አለ ማለት ሀረር የመጀመሪያ የሆነች ማለት ሸርጥ አይደለም። ሌላም ቦታ ደግሞ እንደዚሁ የሆነ ሲል ተተክሎ ሊሆን ይችላል። እዚያም እዚያም ዞሮ ዞሮ ስንሄድ ፊ ኺላል 40 ሰነ፣ እንግዲህ አብደላ አልሐራሪ የተናገረውን ንግግር ነው እንደመረጃ ያቀረቡት ማለት ነው። እኔ በጣም ነው የሚገርመኝ። ኧረ ተው ተው፣ ይደብራል ጭራሽ። እሱ ነው ያሰላም ማለት ነው በሂሳብ ማለት ነው። ቆይ እንትን ፈንቶ ወሬ። እኔ እኮ ወላሂ ለዚህ ኮሜንት ባሳያችሁ፣ በጣም ነው ንፍር የምትሉት በቃ ህዝቢ ማለት ነው እኔ የተረዳሁት ምንድነው ጭፍን ተከታይ ነው ምንም ማንበብ የሚባል ነገር የለም ከዛ ደግሞ ምንድነው ያለው እስቲ እንስማው አረብ የሚጀምር የሆነች ማለት ሸርጥ አይደለም ሌላም ቦታ ደግሞ እንደዚሁ የሆነ ሲል ተተክሎ ሊሆን ይችላል እዛም እዚያ ዞሮ ዞሮ ስንዴ ፊ ኸላል አርባ ሰነ ያኔ አርባ ምናምን ዓመት እንደዚያ ቢሆነው ነው ይሄ ጉዳይ ትንሽ ገፋ ካለ አርባ እስከ ሃምሳ ዓመት ሊሆነው ይችላል ግን ያኔ አፍራድ ነበሩ፣ ሴሎች ነበሩ እዛም በዛም። ግን እንደ መደራጀት ሙናዘማ ሆነው በደንብ መስራት የጀመሩት ከሰላሳ ዓመት ወዲህ ነው። ከሰላሳ ዓመት ወዲህ ነው። መዛሪቶችን መያዝ፣ ቀስ በቀስ ወደ መስጂዶችም ተሰሉል እያደረጉ እየገቡ ወጣቶችን ማጥመድ፣ ራሳቸውን እንደ ህጋዊ ተቋም አድርገው በተለያዩ ማህበራት ስም መጀመሩት ከሰላሳ 30 ዓመት ወደዚህ ነው። እና ገና እድሜ ያልጠገበ የወጣት እድሜ ያላቸው ለማለት ነው። ገና እንጭጭ ናቸው። መሰረታቸው የጸና አይደለም። መሰረትን ይዘው አይደለም እና የሚንቀሳቀሱት ውስጥ አስሉን ነው ይዘው የሚንቀሳቀሱት ውድ ነው። ገና 30 ዓመት አርባ ዓመት አይደለም ወጣቶችን መያዝ ከጀመሩ ምናምን ነገር በነገራችን ላይ እኔ በጣም የሚገርመኝ ምን እንደሆነ ታውቃላችሁ ኪታቡ ይርሻድ ማለት ነው የአህዋሾች ሀሰን ታጆ እንዳሳተመው ወደ አማርኛ እንደተረጎመው መሰንቶቻችሁ ነው የምታውቁ እኔ እኮ ወላሂ ለዚህም እነዚህ ሰዎች ጤነኛ አይደሉም ብለው እኮ ለዚህ ነው እራሳቸው ከዛ በኋላ ከሆነ ጊዜ በኋላ ወሰኑ ሰላሳ ሲቃወም አይቼዋለሁ የሆነ ከመጅሊስ ጋር ውይይት ሲደረግ ማ ራሱ ተርጉሙት ራሱ ሲቃወመው ማለት ነው። ኢማጂን አድርጉ። እነዚህ ሰዎች ምን ያክል ማለት ነው ከራሳቸው ጋር የተጣሉ ሰዎች እንደሆኑ አንድ ማሳያ ነው። አራቱ መዛሃቦች መመልከት ይቻላል። እንግዲህ እነዚህ ሰዎች ወሃቢያ መጤ ናቸው ሲሉ የሚያነሷቸው ሪዘኖች ምክንያቶች አሉ። የመጀመሪያውና ዋንኛው ያላህን ስም ባህሪ ስለሚያጸድቁ፣ ለምሳሌ አላህ እጅ አለው ይላሉ። አላህ ይሰማል ያያል ይላሉ። አይናለው ይላሉ። ይናገራል ሰዎችን ይወዳል ይላሉ። ስለዚህ እነዚህ ሰዎች መጤ ናቸው ነው። አይደለም አላህ ሱብሐነሁ ወተዓላ ስለ ራሱ የተናገረው ነገር እንዲኖስ አንል ሁኔታው ሳንገልጽ እናጸድቃለን፣ ውጥቅ አናደርግም። ይህ ደግሞ ሰሃቦች ያደረጉት ነው። መልእክተኛው ሰለላሁ ዐለይሂ ወሰለም ያስተማሩን ነው። ቀደም ሲል የነበሩ ታቢ አትባዕ ታቢ አይማዎችን መመልከት ይቻላል። አንደኛ ያስተባበለ የለም። ከጊዜ በኋላ ነው ሰዎች ወደ ፍልስፍና ዓለም ሲገቡ ጊዜ ያላህ ስምና ባህሪ ውድቅ ማድረግ ጀመሩ ማለት ነው እንጂ ትክክለኛ አቂዳ የት ነው ከተባለ ዛሬ ላይ ወሃቢ የሚባሉ ሰዎች ዘንድ ነው ያለው። ወሃቢ የሚባል አንጃ ፊርቃ አለ ወይ? ከላ በደ፣ በፍጹም የለም። እንግዲህ ወሃቢ የተባለው ሼህ አብዱል ወሃብ ናቸው። የሚገርመው ግን አልወሃብ ማለት ለጋሽ ማለት ነው። ከአላሁ ስብሃነሁ ወተዓላ ስም መካከል አንዱ ነው። እንግዲህ በነሱ ቤት መሐመድ ያካን ነው። እንዲህ መሐመድ ይማ ከተባሉ የመሐመድ ተከታይ ናቸው። የተሻለ ነገር እንትን አደረገው አልወሃብ የለጋሹ ያላ ተከታይ ብለው ስያሚ ይሰጡ ማለት ነው። ምክንያቱም ደደቡ ስለሆኑ ማለት ነው። ለዚህ ቃል አጠቃቀሚ ይቅርታ አላኩልያን፣ ለዛሬን ካልኳችሁ ሀዛ ወቢላሂ ተውፊቅ ወሰላላ ለነቢና መሐመድ ወአለ አለይሂ ወሰህቢሂ ወሰለም። ወሰላሙ አሌይኩም ወራህመቱላሂ ወበረካቱሁ